የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የተለያዩ ህንፃ መኖሪያ ቤቶች ለነዋሪዎች ተከፋፈሉ። አንድ ወጣት የአንገት መውደቅ አጋጠመው። የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ በወራት ውስጥ እንደሚሰማሩ ተገለጸም። በኢትዮጵያ በአንድ ወር ውስጥ ብቻ ሰባት ጋዜጠኞች ላይ እስር መፈጸሙን ሲፒጄ አስታወቀም።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 ትናንት በአዲስ ከተማ ክፍለ ከተማ በተለምዶ ፓስተር አደባባይ ተብሎ በሚጠራው አካባቢ የዘመሙና ደሳሳይ የቀበሌ ቤቶችን አፍርሰው ለአካባቢ ነዋሪዎች በአጭር ጊዜ ውስጥ ህንፃ መኖሪያ ገንብቶ ማስተላለፋቸውን ከንቲባ አዳነች አቤቤ ተናግረዋል። ይህ አካባቢ እጅግ በጣም የቆሸሸ ቤቶቹም የወዳደቁ ሲሆኑ የዛሬ ሶስት ዓመት አካባቢውን ማልማት ስንጀምር ገንብተን ለመስራት የተቸገርን ቢሆንም የዛሬውን ጨምሮ ቀድመን የገነባናቸው በጠቅላላ አምስት የመኖሪያ ህንፃዎች አካባቢውን ከመቀየር በተጨማሪ በውስጣቸው መንገድ፣ የህፃናት መጫወቻ፣ የህፃናት መቆያም ዘመናዊ መጸዳጃና የማብሰያ ቦታዎች፣ እንዲሁም የጋራ መገልገያ ስፍራዎች ተካተው መገንባታቸውንም ጠቁመዋል። ዘመናዊ የመኖሪያ መንደሮችን ገንብተን ለነዋሪዎች ስናስተላልፍ አካባቢውን ንጹህና ምቹ ከማድረግ በተጨማሪ ነዋሪዎቻቸው ዘመናዊ አኗኗርና ጤናማ ኑሮ ለማረጋገጥ ሲሆን አካባቢውን ሙሉ በሙሉ በዘመናዊ መኖሪያ ቤቶች ለመቀየር በያዝነው እቅድ መሰረት ዛሬም ሁለት አዳዲስ ህንፃዎችን አስጀምረናልን ብለዋል። የሚፈሱ እንባዎችን እያበስ የዘመሙ ጎጆዎችን እያቃናንና ቆሻሻን እያጸዳን ለነዋሪዎቻችን ምቹ አካባቢን በመፍጠር እንዲሁም በከተማችን ያሉትን ትውስታዎችንና ቅርሶቻችንን አድሰን የቱሪስት መዳረሻ በማድረግ ለከተማችን ተጨማሪ ገቢ፣ የስራ እድልና የቱሪስት መዳረሻ ለማድረግ እየሰራን ነውም ብለዋል። ስራው በመንግስት አቅም ብቻ የሚከናወን አለመሆኑን በመረዳት ጥሪያችንን ተቀብለውም ከጎናችን የቆሙ ልበቀና ባለጸጋዎቻችንን በነዋሪዎቻችን ስም እናመሰግናለን ብለዋል። ከንቲባዋም የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ በወራት ውስጥ እንደሚሰማሩ ተገለጸም። የብሔራዊ ባንክ ገዢ የፋይናንስ ዘርፉን ለውጭ ባንኮች ክፍት ማድረግ ከመንግስት የፖሊሲ ማሻሻያዎች ውስጥ አንዱ መሆኑን ተናግረዋል። የባንኩ አስተዳዳሪ ማሞ ምህረቱ የውጭ ባንኮች ወደ ኢትዮጵያ የፋይናንስ ዘርፍ እንዲሰማሩ አስፈላጊው ቅድመ ዝግጅት ተጠናቋል ማለታቸውን ጠቅሶም የሀገር ውስጥ ጋዜጣ ነው የዘገበውም። በኢትዮጵያ የፋይናንስ ምህዳር እንቅፋት የሆኑ ፖሊሲዎችን በማሻሻል ለውጭ ባንኮች መደላድል ለመፍጠር እርምጃዎች እንደሚወሰዱም ናገሩት በኢትዮጵያ የፋይናንስ ፎረም ላይ ነው። የአዲስ ቱሞሮ ልዩ ኢኮኖሚ ዞን ምዕራፍ አንድ የግንባታ ሥራ ሊጀመር መሆኑ ተገለጸም። የፕሮጀክቱ አካል ከሆኑ አምስት ተቋማት ጋር ሥራ የሚጀመርበት የስምምነት መርሃ ግብርም ተካሂዷል። በ45 ሄክታር መሬት ላይ የሚያርፈው ልዩ ኢኮኖሚ ዞኑ ከቻይናው ሲሲሲሲ ጋር በአጋርነት የሚገነባ ነው ተብሏል። የአዲስ ቱሞሮ ልዩ ኢኮኖሚ ዞን በከተማው ውስጥ ትልቁና ቅንጡ የከተማ መዳረሻ እንደሚሆንም ተገልጿል። አምስት ሀገር በቀል እና ዓለም አቀፍ ተቋማት የፕሮጀክቱ አካል ለመሆን ከቻይና ኮሚኒኬሽን ኮንስትራክሽን ኮርፖሬሽን ጋር ስምምነት ፈጽመዋል። የኢኮኖሚ ዞኑ የመጀመሪያው ምዕራፍ ስራ በሚቀጥሉት ስምንት ወራት እንደሚጠናቀቅም ተገልጿል። በኢትዮጵያ ባንድ ወር ውስጥ ብቻ ሰባት ጋዜጠኞች ላይ እስር መፈጸሙን ሲፒጂ አስታወቀም። አዲስ ስታንዳርድ በዚሁ ጊዜ ቢሮ ብርበራ ተደርጎበታል። መንግስት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ሰባት ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪ ሲፒጂ አስታውቋል። ድርጅቱ ግንቦት 8 ቀን 2017 ዓ.ም ባወጣው ሪፖርት ጋዜጠኞቹ የታሰሩት በአዲስ አበባ ከተማ፣ ባህር ዳር እና ሶማሌ ክልል መሆኑን አመላክቷል። አዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞ ሶስት የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላም መለቀቃቸውን ሲፒጂ በሪፖርቱ ገልጿል። የሲፒጂ አፍሪካ ፕሮግራም አስተባባሪ ሙቱኪ ሙሞ፣ ኢትዮጵያ ለፕሬስ ያላት ቦታ ታች የሆኑ ጋዜጠኞች በተደጋጋሚ መታሰራቸው በግልጽ ታይቷል። እናም አሁን አገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሀን አዋጅ በማጽደቅ ያገኘችውን ውጤት ወደኋላ በመቀልበስ ላይ ትገኛለች ሲሉም ተናግረዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነፃነትን ለማዳከም ጥቅም ላይ ሊውሉ የሚችሉ ህጎችን ማሻሻል ወይም ማንሳት አለባቸው ሲሉም አሳስበዋል። በጣሊያን ቤልካስትሮ ከተማ መታመም በአዋጅ ተከለከለም። በጣሊያን 1200 ነዋሪዎች በሚገኙባት ቤልካስትሮ በተሰኘች መንደር የጤና አገልግሎት ማግኘት አስቸጋሪ በመሆኑ መታመምም ሆነ ለከባድ የአካል ጉዳት መዳረግ በአዋጅ መከልከሉን ቢቢሲን ዋቢ አድርጎ ታይምስ ኦፍ ኢንዲያ ሰሞኑን ለንባብ አብቅቶታል። አዋጁ መጀመሪያ ላይ ሲታይ እንግዳ ወይም ማስቂ ቢመስልም ስለ ከተማዋ የጤና አጠባበቅ ችግር ከባድ መልዕክት ያስተላልፋል ያለው ዘገባው ወደ 1300 የሚጠጉ ነዋሪዎች መኖሪያ የሆነች የዚሽ ከተማ የጤና አጠባበቅ ተደራሽነቱ በጣም ውስን ነው። ነዋሪዎች ቢታመሙ የሕክምና አገልግሎት ለማግኘት 30 ማይል ወይም 48 ኪሎ ሜትር ርቀት መጓዝ ግድ ይላቸዋል። ከ1200 የመንደሯ ነዋሪዎች መካከልም ከግማሽ በላይ ማለትም ከ600 የሚበልጡት እድሜያቸው ከ65 ዓመት በላይ መሆናቸውም ተገልጿል። በቂ ያልሆነ የሕክምና መሳሪያም ሆነ መድኃኒት ባለመኖሩ እንደ ዋና የእንክብካቤ ምንጭ ሆኖ የሚያገለግለው የከተማዋ ጤና ጣቢያ በመደበኛነት ዝግ ሲሆን የድንገተኛ ጊዜ አገልግሎት በሳምንቱ መጨረሻም በበዓላትና ከሰዓታት በኋላ አይሰጥም። ይህን ተከትሎ የከተማዋ ከንቲባ ቶርቺያ ለነዋሪዎች አስቸኳይ የህክምና እርዳታ የሚፈልግ ማንኛውንም በሽታም እንዳይያዙ ታዘዋል የሚል አዋጅ ማውጣቱ ነው የተገለጸውም። ክልከላው ቃል በቃል ከመቀበል ይልቅ የከተማዋን በቂ ያልሆነ የህክምና መሰረተ ልማት ለማጉላት የታሰበ ተምሳሌታዊ እርምጃ ነው ያሉት ከንቲባው በአዋጁ በሽታን ወይም ጉዳትን ከሚያስከትሉ ድርጊቶች መታቀብ፣ የጉዞ መቀነስን፣ የአካል ብቃት እንቅስቃሴን መቀነስና የተቻለውን ያህል እረፍት ማድረግን ጨምሮ ምክሮችን ይሰጣል። ትዕዛዙ በምን መልኩ ተግባራዊ እንደሚሆን ግልጽ ባይሆንም ከንቲባው እንደተናገሩት የአጎራባሽ ጤና ጣቢያ አገልግሎት መስጠት እስኪጀመርና የህብረተሰቡ ፍላጎት እስኪያሟላ ድረስ ተግባራዊ ይሆናል ብለዋል። ከንቲባ ቶርቺያ የችግሩን አሳሳቢነትና ምንነት ለመረዳት ወደዚች ከተማ እንዲመጡና ስጋቶችንና ያሉ ችግሮችን እንዲመለከቱ ጥሪ ያቀረቡ ሲሆን ኑና በመንደራችን ውስጥ ለአንድ ሳምንት ኑሩና ችግራችን ተመልከቱ፣ ያኔ ትረዱናላችሁ ሲሉ ተናግረዋል። የእኔ ተነሳሽነት በፖለቲካም ሆነ በጤና ደረጃ የአንዳንድ ሰዎችን ህሊና እንደሚያናጋና ይህን አሳዛኝ ሁኔታ ለመፍታት አስፈላጊው እርምጃ በተቻለ ፍጥነት እንደሚወሰድ ተስፋ አደርጋለሁ ሲሉም አክለዋል። አንድ ወጣት የአንገት መውደቅ አጋጠመው። አብዛኛውን ጊዜውን ስልኩን በመመልከት የሚያሳልፈው የ25 ዓመቱ ጃፓናዊ ውላድሮ የራሱን ጭንቅላት ማንሳት እንኳን በማይችልበት ድሮፒንግ ሄድ ሲንድረም በተባለ በሽታ ጠቅቷል። ጆሴ ኬዝ የተባለው የህክምና ጆርናል ላይ ከጥቂት ዓመታት በፊት ጭንቅላቱን ወደ ታች ማጎንበስ የሚያስከትለውን አሳሳቢ መዘዝ ዘርዝሯል። የ25 ዓመቱ ጃፓናዊ አብዛኛውን ጊዜውን በስልኩ ላይ በመጫወት ያሳልፍ የነበረ ሲሆን በአንገቱ ጀርባ ላይ ትልቅ እብጠትና የአንገቱን ጡንቻዎች ተጠቅሞ ራሱን ማንሳት አልቻለም። ግለሰቡ የሕክምና እርዳታ ከማግኘቱ በፊት ከፍተኛ የሆነ የአንገት ህመም እንዳጋጠመውና ምግብን ለመዋጥ መቸገሩን ተነግሯል። ይህም ክብደቱ በፍጥነት እንዲቀንስ አድርጓል ውላድሮ ጭንቅላቱን ማንሳት ባለመቻሉ ከተፈጥሮ ውጪ በሆነ መልኩ አንገቱ ደካማ ሆኗል የአንገቱ የአክርካሪ አጥንት የተዛባና የተበታተነ ሲሆን በላይኛው አከርካሪ ላይ ጠባሳው ለረጅም ጊዜ የቆየ በመሆኑ ምክንያት ጠባሳዎች መፈጠራቸውን አረጋግጠዋል። መጀመሪያ ላይ ዶክተሮቹ የወደቀውን ጭንቅላቱን በአንገት ላይ ለማከም ሞክረው ነበር። ነገር ግን በአንገቱ ላይ የመደንዘዝ ስሜት እንዳለ በመረጋገጡ ከፍተኛ ሕክምናን ለመምረጥ ተገደዋል። በተከታታይ በተደረጉ የቀዶ ሕክምና ሂደቶች አንገቱን ለማስተካከል በአንገቱ አጥንት ውስጥ ብሎኖችና የብረት ዘንጎችን ከማስገባታቸው በፊት የተዛባውን የአከርካሪ አጥንትና የጠባሳውም አነስተኛ ክፍል ማስወገዳቸውን ዳጉ ጀርናል ከዘገባው ተመልክቷል። የአንገት ቀዶ ጥገና ከተደረገለት ከስድስት ወራት በኋላም ታካሚው ጭንቅላቱን በቀላሉ በማንሳት በትክክለኛ ቦታ ላይ እንዲቆይ ማድረግ ይችላል። ከቀዶ ሕክምናው ከአንድ ዓመት በኋላ ተመሳሳይ ክትትል ተደርጎለታል። ዶክተሮቹ ይህንን በወጣቶች ላይ ከመጠን ያለፈ የስማርት ፎን አጠቃቀም በተመለከተ ለተ ጥንቃቄ እንዲደረግ ማክረዋል። ድሮፕት ሄድ ሲንድሮም ብዙ ጊዜ ከኒውሮሞስኩላር ህመም ጋር ተያይዞ የሚከሰት የጤና እክል ሲሆን አንገትን ለረጅም ጊዜ በማጎንበስ በአከርካሪ አጥንት መዛባት ምክንያት ሊመጣ ይችላል ተብሏል።